ስለዚህ ሰው ዕለት ዕለት ወደ ቤተ መቅደስ ሄዶ ካህኑ እየፈተተ ያንን ቢያቆርበውም እንኳን ካህኑ አዲስ መስዋዕት አደለም የሚሰዋው። እዚህ ጋር አንዲት ነገር እንናገር። ሰው ቅዳሴ በሚያስቀድስባት ሰዓት፣ ቅዳሴዋ ከገባባት ሰዓት ጀምሮ ከዚህ አሁን በኋላ ቅድም ከምንለው ጊዜ ይወጣና ዮም ወደሚባለው ሁልጊዜም አሁን ወደሚባለው ጊዜ ይገባል። ይሄ ረቂቅ ምስጢር ነው። ስለዚህ በዚህ ምክንያት እዚያ የቅዳሴው ቦታ ቤተ መቅደስ ውስጥ ሆነን አይነ ልቡናችን እግዚአብሔር ቢከፍትልን ግን ያለነው እዚያ የምናየው ቦታ ሳይሆን ቀራንዮ ፊት ለፊት ክርስቶስ መስቀሉ ፊት ነው የምንቆመው። ስለዚህ የምንቀበለው በዚያ ነፍስ የተለየው መለኮት የተዋሃደውን ቅዱስ ሥጋውን ክቡር ደሙን ነው። ስለዚህ ሰው ለመዳን መጠመቅ ብቻ አይበቃውም፣ ማመን ብቻ አይበቃው። ምን ማለት አለበት? ቅዱስ ሥጋውን ክቡር ደሙን መቀበል አለበት። ስማኒ እግዚኦ ጸሎት